ትመሰእ እን ቆይ ነው በመንፈስ አልኩ እንጂ ጂኒ ነው። ከመንፈሶቹ መሀል ለሚወደል ከዛ ማሪ ወዳታል። አንዱ ምናምን ድመት እየሆነ ይሄዳል። ከጂኒዎቹ ጋር ነገር አለ። ጂኒዎቹ የትኛውም ወንድ እንዲቀርባት አይፈሉም። ለሰዎች ስናገራት ህልም ነው የሚመስለው እንጂ እውነተኛ ታሪክ ድመቶ የሚመጣው ይላታል እሷን ለማናገር ምናምን የሚሉት ሰዎች ወንዶች እንዳለ ታመማሉ የሆነ ነገር ያጋጥማል አባትየውም እራሱን አጥፍቷል ድመት ይሆናል ጂኒው ማለት ነው መንፈሶች መጥቶ ያናግሩኛል ከቤተ ከቤተክርስቲያኑ በኋላ ነው እንደምንሄ በጣም የተቀያየረችብኝ ሰላም ጤና ይስጥልን ወደ ተመልካቾቻችን ቤኪ በረከት ተመልሼ መጥቻለሁ ዛሬ የሚሄድበትን ቦታ በትክክል እኔ ራሴ ለምን እንደሚሄድ አላቅም ቦታው የት እንደሆነ አላቅም በትክክል ግን አንድ ሰው በጣም በተደጋጋሚ አይኖች እንዳናግረው የፈለገኝ ነበረ ቮይሶችን ይልክልኝ ነበር በማላቃቸው ቁጥሮች በተደጋጋሚ ይደወል ነበር እና እንዳጋጣሚ አንዱን ቀን ያው ከብዙ እንትን በኋላ ስልኩን ሳነሳው እና ሳወራው ሴት እንደሆነች እና በጣም ልታገኘኝ እንደምትፈልግ ነግራኛለች። ልታገኘኝ ደግሞ የፈለገችው በጣም ለብርቱ ጉዳይ እንደሆነ በስልክም እንዲህ እንዲህ ብላ በቃሌ ልነግርህ አልፈልግም አየር ላይ ይቀራል አለች። ያልገባኝም ያለችው ነገር ግን ግዴታ ሄጄ ማግኘት ስላለብኝ እሷን ሄጄ ለማግኘት ወስኛለሁ። ምክንያቱም አንዳንድ አሁን ላይ እንደዚህ እንደዚህ የማልላችሁ ብዙ ነገሮች አሉ። ከነገረች ነገር አንጻር ግዴታ መሄድ እንዳለብኝ ስለተሰማኝ ሄጂ የማናግራት እና የምትነግረኝን የምተነግረኝን ነገር የምሰማ የሆነን ቀጥታ አሁን እሷ ጋር ነው የምሄደው። በእርግጥ ያስፈራል፣ ጀስት ስለምን እንደምትነግረኝ እራሱ ሳላቅ ያለችኝ ቦታ ዝም ብሎ ተነፍቶ መሄድ በራሱ ያስፈራል፣ ግን ደግሞ ግዴታ መሄድ ስላለብኝ ለመሄድ ወስኛ ያለሁኝ ማለት ነው እንግዲህ የሚደርስብኝም የሚገጥመኝ ነገር ካለ ሄደን የምናየው ይሆናል። መልካም ጊዜ ይሆንላችሁ። እንግዲህ ወደ ተቀጠርነው ቦታ እየሄድን ነው። በጣም በቃ እንዲህ ይነገራልም ያልተባለ ታሪክ ነው አግኝቼ ነው ለወራህ የምፈልገው ስትለኝ፣ ትንሽ ጓጉቻለሁ ከሌላው ጊዜ የበለጠ እና እስኪ ሄደን እንትን ላት። እዚህ አካባቢ ነው ያች። ሳነች ሰላም፣ እንዴት ነሽ? ደህና ነሽ ነሽ? እና አሁን ቶሎ ነግሬ ሌዳ። እሺ የሆነ ቦታ ሄደን ቁጭ እንበል። አይ እዚሁ ይሻለኛል፣ እቸኩላለሁ ሌላ ቀጠሮ ስላለኝ ወዲያው ቶሎ ቶሎ ነግሬ ቤት ይሻለኛል። አይ እዚህ ፀሐይ ላይ ቆመን ያው፣ እሺ ወይ ወደ ጥላው ነው ስለ ብዙ እንትን ስላለ አሁን እቸኩላለሁ፣ ገና ሰውም እየጠበቀኝ ነው እዛ ጋር። ስለዚህ ቶሎ ነግሬ ሌዳ፣ ብዙም አላስረዝምብሽም። ባጭር አጭሩ አድርጌ ነው የምነግረው። እሺ እታገኘኝ ፈቃደኛ ስለሆነ አመሰግናለሁ። ኧረ አንቺ እራስሽ እኔ እንደዚህ ፈልገሽ ታሪክ ልትነግሪኝ ስለፈለግሽ በጣም ነው የማመሰግነው። ጭበል ያለ እንግዲህ እዚህ ይሻላል አልሽ፣ ግን ብዙም መቴት አልፈለኩም ከአንተ ጋርም ለዛ ነው። እና ዛሬ ልነግር የፈለኩት ጉዳይ ስለ ጓደኛዬ ነው። ስለ በጣም ቤስት የምትባል ጓደኛ የለችም፣ ስለ እሷ ነው ልነግር ያሰብኩት። እና የተዋወቅ ነው አፋር ላይ ነው። እና አፋር ላይ እኛ ዩኒቨርሲቲ ተማሪ አንድ አመት ቀድማት ነበረ እና እዛ ለሀገሩ አዲስ ስለነበረች ምንድን ነው ብዙ ነገሮችን ለማስረዳት እኔ ቀርቤ ምናምን ብዙ ነገር አስረድቻት ምናምን አብረን ነበር ምንሆና በዛ መሀል በጣም ቤስቶን ምናምን እና በመሀል ትምህርቷ ላይ ብዙም አይደለችም። በእርግጥ ስለ ሙቀቱ ምናምን አየር ሲቀየርባት ምናምን ሙቀቱም ይያዛት ብዙ ጊዜ ትቀር ነበርና በመጀመሪያ አመት ትጫራለች ማለት ነው ስትጫር ወደ ቤተሰቦች ያልመለስም ትላለች። ከዛ ወደ ቤተሰቦች ያልመለስ ስትል ለወንድሟ ደውላ ትነግረው ና እዛው አካባቢ ቤት ተከራይቶላት መኖር ትጀምራለች ማለት ነው። በአካባቢው ምንኔኝ በዛ ሰዓት ቤትን ፈልጌ እየተከራየችው እዛ መኖር ጀመረች ምናምን። ግን እንደዛ ም ሆኖ ከሶስት ወር በኋላ ምናምን ጸባያው ቀየር ይላል በቃ ብዙ ነገሮች መቀየር ይጀምራሉ። ና ስጠይቃትም አስመልስልኝም። በቃ እንዴት ነው? በጣም ስጨቀጭቃት የሆነ ሰሞን ላይ ያን ሰዓት ጫፍ ጫፉን መናገር ጀመረች። ከዛ እኔም ውስጤ ብዙ ጥርጣሬዎች ምናምን መምጣት ጀመረ። ከዛንም በኋላ ደግሞ በደንብ በጣም ስጨቀጭቃት ለመናገር ፍቃደኛ ሆነች። ማና ፍቃደኛ ሆና ስትነግረኝ ታሪኩ የሆነ ብለው ሰዎች ስናገር እራሱ ህልም ነው የሚመስለው እንጂ እውነተኛ ታሪክ አይመስልም። በርግጥ ግን አሁን ላንተም ስነግር እንዳደነግጥ ያው በዚህ ዙሪያ ላይ ስለምትሰራ ነው። አንተ ሌላ ሌላው ሰምተህም ሊሆን ይችላል፣ ግን ይህኛው ታሪክ በጣም ከበድጋል። ትንሽ እሷ ላይ የተካሄደው ነገር እና እሷ ላይ የተካሄደው ነገር ምን መሰለህ፣ ያለችበት አካባቢ የሆነ መንፈሶች መጥቶ ያናግሩኛል ትለኛለችና ከዛ ማለት አንድ ወዳህር መሰለኝና ወደ ድንበር ከመንፈሶቹ መሃል ነው የሚወደው። አዎ አዎ፣ ከነዛ ከቤተሰብ ብቻ ቤተሰብ አላቸው መሰለኝ እንዲሁ የመንፈስ ማለት ነው ከዛ ከዛ ማር ይወዳታል አንዱ። ምናምን ድመት እየሆነ ይሄዳል ቤቷ እሷ ጋር ማለት ነው። እና በቃ እንዴት ነው እሱ ነገር እራሷ እንድትጨነቅ ምናምን የትኞቹም ወንዶች እሷ ጋር ሲጠጉ ቀን ቀን በቃ እንዴት ነው ወይ ዛው ያማቸዋል ወይ ይወድቃሉ፣ ወይም ደግሞ በነጋታው የማይሆን ህመም ይታመማሉ። ከባድ ከባድ የሆነ ህመም። እና ያናግሯት የሚፈልጉት እሷ በቃ እሷ እንደማናገር ምናምን የሚሄድ ሰዎች ወንዶች እንዳለ ይታመማሉ፣ የሆነ ነገር ያጋጥማቸዋል ምናምን እና እሱን እሱን በማየት ነው እኔም አስጨንቅ የጠየኳትና ስትነግረኝ እንደዚህ ነው በቃ ነገረች እንደዚህ። እስኪ ይቅርታ ና አፋር የት አካባቢ ነው? አካባቢ ወደ ሎጊያ አካባቢ ነው። እና እዛ አካባቢ ደግሞ ሰዎችም ስጠይቅ ይሄ ነገር እኮ ኖርማል ነው ብዙ ቦታ አለ ማለት ሎጊያ ላይ በጣም ይታወቃል ይሄ። እና እንደምንም ቀልድ ነው የመሰላቸው፣ ማለት እንደ ቀልድ ነው የሚያዩት። ጂኒ በሚለው ነው ያው በመንፈስ አልኩ እንጂ ጂኒ ነው ነገሩ ማለት። ና እዛ አካባቢ ደግሞ የተለመደ ነው አሉ ስጠይቅ። እንዲ ከእሷም በኋላ እንደዚያ ከነገረችን በኋላ ስጠያየቅ ከሰፈሩ ላይ ልምድ ነው፣ ኖርማል ነገር ነው ምናምን አለ። ከዛ ያው እንደዛም ሆነ፣ በጣም ስትጨነቅ ምናምን ብዙ ነገር እንትን ስትል ወደ አዲስ አበባ እንድትመጣ አረኳት ማለት ነው። አዲስ አበባ እዚህ መጣች። ከዛ ነው በኋላ እንዴት ነው በቃ እኔን ስታየኝ አሁን ላይ በጣም ነው የምትናደደው። ትጮህብኛለች ምናምን አብረን ነበር የመጣ ነው ወደዚህና ትጮህብኛለች። ልታገኘኝ ፍቃደኛ አይደለችም። ራሷን ለማስፋት በጣም ትሞክራለች፣ ግን አይሳካም። በቃ እንዴት ነው አይሆንላትም የሆነ እነሱ እያገዟት ይሁን አላቅም። አይሆንላትም፣ እና በዚህ ምክንያት ደግሞ ቤተሰቦቿን ማታለች። ወንድሟም ሞቷልና እሱ እሱ ነገር ጭንቀት ተደራርቦ በጣም ማየውን ስሜት ላይ ያለችውና ቀረብ ብለ እንድታወራት ነው ማለት። እኔ አብረን ሄደን ቦታውን አሳይቼ እንድታወራት ነበረ። እስኪ እሺ፣ ግራ ገባኝና እያልሽኝ ያለሽ ነገር አፋር፣ ቆይ፣ አይ ከማን ጋር ነበረ አሁን መኖር የጀመረችው? እስኪ አንድ ጊዜ እሱን ንገሪኝ። እሺ እዛ አፋር ላይ ሎጊያ ያልኩ ቦታ እንግዲህ ወንድማም ሾፌር ነበረ በዛ ሰዓት ማና ለእሱም እንዲቀርቡ ተብሎ እዛ አካባቢ ነበረ የተከራየችው ወንድማም ሄዶ እንዲጠይቃት ምናምን እና እዛ አካባቢ ነው የነበረችው። ለወንድማ አቅራቢያው ነበረ እና እንዴት ነው ድመት ይሆናል ያ ጂኒው ማለት ነው። እና ወንድምየዋ ያለ ሰዓት አይኖርም ጂኒው ማለት ነው። ልክ ወንድምየዋ ሲወጣ ሲወጣ ነው። የሆነ ሰዓት ላይ ምን ይካሄዳል? እንዲህ የሆነ ቀን እኩል ልክ ወንድም ይያያል ይመጣል እንደዚህ እና የሆነ ይቧጭሯል ምናምንና ድመቶ ነው መጥቶ ማለት ነው። አዎ ድመቶ ነው መጥቶ ይቧጭሯል ምናምን። ከዛ ሲረግጠው የሆነ ፊቱ ላይ ብቻ ይቆስል አልመሰለኝ ድመቱ ማለት ነው። ከዛ ልክ እሱ ከሄደ በኋላ ተመልሶ ሲመጣ ቆስሎ ስታይ ምን ሆነህ ነው ምናምን ስለያው ምን እንጃ ያቡክሽ ምናምን ብሎ ይቆጣታል። እሷንም ምንድን ነው ምናምን ምናለ ድመቶኝ የሚመጣው እኔ ነኝ ምናምን ይላታል። አዎ ከዛ ትደነግጣለች በጣም ከዛ እንዴ እንዴት ምናምን ብላ ስጠይቀው በቃ እንደዚህ በቃ ሁሉ ያለውን ነገር ይነግራታል ምናምን። ከዛንም በኋላ እንትን ትልና ወንድም ይው ባጭሮ ነበረ በሱ ምክንያት ይቆስላል። ብቻ ጉሩ ምናምን ከዛ በቃ እንደዛ እያለ እሱ እንደዛ ስትለኝ ትነግረኝ እኔም ደንግጬ ነበር በሰዓቱ። ግን በቃ በዚህ እንደዚህ ነው ሁኔታቸው በቃ ድመትም ይሆናል ምናምን ብቻ ብዙ ነገር ነው የሚያካሄድባት። ሳሌ አሁን እዚህ ታዲያ ከማን ጋር ነው ያለችው? እዚህ አካባቢ አሁን እንግዲህ እንደሰሙት ከሆነ እኔን ካየች ስለምጮህብኝ አንድ ዘመድ የቀረቻታለች እና ከእሷ ጋር ነው አብራለች። አሁን ላይ ማና ድንገት ዘመድ ይዩም እንትን ልትል ትችላለች፣ ትንሽ ልታስቸግር ትችላለች ማለት ማንም እንዲቀርባት አይፈልግም። አሁን ላይ ምክንያቱም እነሱ ናቸው ብላ ስለምታስብ በቃ ቤት እንድትሆን ነው ምትሆነው። ምናምንና እሷም ትንሽ ልትጮህባችሁ ትችላላችሁ፣ ግን ትንሽ አረጋግታችኋት ቢሆን እንድታወሯት ብዬ ነው። እንደዚህ አይነት ታሪኮችን እዛ አካባቢ ያው ይሄ ከጂኒ ጋር ተያይዞ አንዳንድ ነገሮችን እሰማለሁ። በዚህ ልክ ግን እንደዚህ ሰምቼ አላቅምና ያው ነገሩን እኔም ለማወቅ ለመመርመር ያው ትንሽ ጉጉት አድሮብኛል። ለመመርመር ሞክራለሁኝ ያለውን ነገር እስኪ ቤቷም ሄጃ ያለውና ያለው ግን ትንሽ ያስፈራለና እንዴት አድርጌ እንትን እንደምል አላቅም። በእርግጠው እሷማ ሆን እነሱ ካወቁ አንተ ላይ የሚሆነ ነገር ጉዳት ሊደርስ ይችላል። እሱንም ነገር ያው ጠንቀቅ ብለህ እንድታረግ ነው እምልህ፣ ስልህ ከሁሉም ነገር ተቆጠበ እንድታረግ። ምክንያቱም እነሱ ጂኒዎቹ የትኛውም ወንድ እንዲቀርባት አይፈልጉ። እንኳን እሱ ቀርቶ ሙሉ ቤተሰቧን ጨርሷል። አባትዮም ራሱን አጥፍቷል። ራሱን አጥፍቷል ማለት ልጄ ደህና ውጤት አላመጣችም ብሎ በዛ ጭንቀት ራሱን አጥፍቷል። እና ብዙ ነገር አለ ከእሷ ጋር የቀረቡ እንዳለ ነው የሚያለው። ምን ምክንያት እንደ የነገረችሽ ነገር አለ? ያው እንግዲህ የነገረችኝ ይሄን ነው። በቃ የትኛውም ነገር አጠገቧ እንዲደርስ ስለማይፈልጉ ይመስለኛል። አሁን ታዲያ ከዛ ወደዚህ ስትመጣ ሻላላላትም እንዴት ነው? ብሶ አባት አልጭራሽ የሆነ ድካም ድካም ይላታል። ሰው ማግኘት አትፈልግም። በተለይን ካየች ደግሞ በጣም ትጫዋለች ምናምን እንድታየኝም አትፈልግም። እኔ ያርሻት ነገር አለ። እኔ ምንም አላረኳትም። ያው ያለውን ነገር ለማጣራት ብቻ ይሞከራል ያለው ስለነሱ ማለት ስለነሱ ከሷ ጋር ላላቅቃት በጣም ብዙ ስለሞከርኩኝ ይመስለኛል እነሱ መሰሉኝ እኔን እንዳቀርብ። ላላቅቃት ስትይ ምን አይነት መፍትሄ ወስደሽ ነው አንቺ? ስለ በቃ አለ አይደለም? ምን በቃ ሪሰርች ነው የሚመራ አሁን እንዴት ነው ከእሷ ጋር ሊለያዩ የሚችሉት? ማለት ምን ባረግ በመንገድ ላለያቸው ይችላሉ በሚለው ነው ያልኩና ለዛ ነው አንተ ነው ማግኝቼ የማውራት የፈለግኩት። ጥሩ ከኔ ጋር እንደዚህ አገናኝተሽ ነገሩን አብረን መፍትሄ እንድንፈልግ መፈለገች እንጆ ጥሩ ነገር ነው። በራስሽ ግን አሁን ከዚህ ውጭ ኔን ከማግኘት ውጭ በሰራሽው ሪሰርችም ሊሆን ይችላል ሌላም መፍትሄ ያልሽው እምነት ቦታ ሌላ የሆነ በቃ ከነዚህ ነገሮች ከጂኒዎቹ ጋር የሚለያይ ያደረግሽባት ነገር አለ? ቤተ ክርስቲያን ውስጥ ነበር። ከዛ እንደመጣን አካባቢ ግን በቃ እንዴት ነው ልክ በር ላይ ስደርስ ራሱ ማይሆን በቃ ታየው እንድትመለስ የሚያደርጋት ነገር አለ ምናምን እና ከዛም በኋላ ነው እኔንም እየጣላችኝ የመጣችሁ። እና ቤተ ክርስቲያን ውስጥ አልገባችም ማለት ነው። የሆነ ሳገብታም ጮሃ ወታብኛለች፣ ሮጣ አምልጣኛለች ምናምን። በዛ ሰዓት ደግሞ ብቻዬን ስለሆንኩኝ ልመልሳት አልችልም ነበር እና ከዛም በኋላ በቃ ከቤተ ክርስቲያኑ በኋላ ነው እንደ ምንሄዴ በጣም የተቀያየረችብኝ። ትንሽ አሁን እየነገርሽኝ ያለሽው ነገር እኔ ከለመድኳቸው ታሪኮች ለየት ብሎብኛል። እንዴት አድርጌ ከምን መጀመር እንዳለብኝ ክትትሌን አላቅም። ግን ግን ይበልጣውን ዘመዷ እንደው አግባብ ከጠየካት ከኔ ይበልጥ እሷ ጋር ብዙ መረጃ ታገኛለችና። ግን እሷን ለማናገር በጣም ብዙ ነገር ብዙ ነገር ያስፈልጋል። ማለት ቀስ ብለ ልትረዳ ማድረግ አለብንና፣ ከተረዳች እሷ ከኔ ይበልጥ በጣም ብዙ መረጃዎች ትሰጣለች። እና እሱን ለማድረግ ሞክር ነው ምለኔ። እና እሷን ለማናገር ምናምን ከሞከርክ መፍትሄው እጃችን ላይ ነው የሚሆነው። እ እሷም ብዙ የሆነ እኔ ወደዚ የገፋፋት ነው የሚመስላት፣ ዘመዷ እኔ ያረኩት ስለሚመስላት እኔን ማየት አትፈልግም ዘመድ እየሆኑ እና ለዛ ነው። እሺ እንግዲህ፣ እስኪ እንሞክራለን ከክሮቼ ጋር ልነጋገርበት ልማከርበት እና ያው ያለውን ነገር መንፈሱን ፍራቻ ሳይሆን ከምን እንጀምረው የሚለው ራሱ እንዲህ አይነት ነገር መመርመር በጣም ከባድ ነው ና እስኪ። ቤታቸውን አሳይኝ ወይ ያለበትን ቦታ ንገሪኝ፣ አድሬሳቸውን ስልክ ቁጥራቸውን ሁሉን ነገር ንገሪኝ። ና ያው በራሴ ጊዜ ነገሮችን ለመመርመር መሞክር። ቤቱን ከርቀቱኛ አሳያለሁ ድንገት እንዳተኝ ብዬ ነው እንጂ ካየችኝ መጥፎ ነገር ነው ይፈጠር። ና እንዳተኝ፣ ከርቀቱኛ አሳያለሁ ቦታ። አንቺ ላይ የተከሰተ ነገር አለ እንዲ፣ ምናልባት ይህን ነገር በማድረግሽ ፐርሰናል ላይፍሽ ላይ ህይወትሽ ላይ የተከሰተብሽ ነገር አለ? ያው ጭንቀት ማሷንንትን ለማለት ነው ብዙ ነገር ይፈተነኛል። እኔንም ማለት እንዴት ነው ከእሷ ጋር እንዳልገናኝም ስሬሌ እንቅፋት ሆኖብኛል። በቃ ያሉትን ነገሮች እንዳለ በቃ ስለ እሱ አስቤ እሱም መስራት ሲጀምር በቃ ብዙ ነገሮችን አጣለ። በስሪያውን ነጋዴ እኔ በነጋዴነቴ ከስራለው ምናምን እና እሱ ነገር ስላለ በቃ እኔም ለራሴ ህይወቴም ስላሰብኩኝ ብዙም በቃ አሁን ትቸዋለሁ፣ ሞር አሁን እንደውም አንተን አንተ ለማግኘት ካሰብኩ በኋላ ነው እንጂ ትቾ ነበር። ሙሉ ለሙሉ በቃ ማለት እኔ ህይወቴ በጣም እየተመሳቀለ ስለነበር ለማቆም አስቤ ነበረ። እስኪ እንደው አንቺ ፐርሰናል ህይወትሽ ላይ እነዚህ ነገሮች ለማድረግ ስትሞክሪ ያመጡብሽ ተጽዕኖ አለ ወይ፣ ደግሞ ያደረጉብሽ ነገር አለ? አዎ በጣም ብዙ ነገር አለ። አሁን ለምሳሌ የሆነ ነገር አረጋለሁ ብዬ ምናምን አስቤ ከዛ የምታማክረው ሰው አለ፣ ይህን ባደርግ እንዴት ይሆናል ብለህ የምታማክረው። እንደዛ ከነገርኳቸው በኋላ ጭራሽ ነው የማይሳካልኝ። በጣም በብዙ ነገር። አሁን ለምሳሌ እንዲሆን አለው ይህን ሰርቼ እንዲሰርቼ እለወጣለሁ ብዬ አስቤ ለሰው ነገር የለ ለማማከል፣ ከዛም በኋላ ግን አይሳካም በቃ ይቀራል ይመስለኛል። እኔም አሁን እንደሱ በጣም ብዙ ነገር እንደዛ ሲሆንብኝ ቆም ብዬ ሳስበው፣ ሜቢ ይሄን ነገር ስናገር ሰምተውኝ እንዳይሳካ እያረጉት ነው ብዬ ስለማስብ አሁን ላይ ምንም ባስብ ምንም በቃ በውስጤ ለመያዝ ነው እየያዝኩት ነው ያለሁት፣ እና ለማንም ምንም እየተናገርኩ አይደለም እንጂ ከዚህ በፊት ላረግ ያሰብኳቸውን ነገሮች እንዳለ በቃ አይሆንም ወሬ ላይ ብቻ አይቀርብኛል? በእርግጥ እንደዚህ አይነት የመንፈስ አሰራሮች በእንደዚህ አይነት ሁኔታ ይከሰታሉ። የምትናገሪያቸው ነገሮች እንዳይሳካ በማድረግ ካፍሽ ላይ መልካም መልካም ነገሮችን በመውሰድ፣ ምክንያቱም ማንኛውም ይሄ ያጋንንት የተባለ መንፈስ ጂኒዎችን ቢሆኑ የምትናገሪውን ነገር ብቻ ነው እንጂ የሚሰሙት፣ ያው በልብሽ ያሰብሽውን ነገር ማወቅ አይችሉም ማለት ነው እና ምናልባትም አሁን እያወራን ያለነውን እየተነጋገርን ያለነውን ነገር እየሰሙ ሊሆን ይችላል። ግን ያው እኛ ጋር ያለው ኃይል ደግሞ እነሱ ጋር ካለው ስለሚበልጥ እኛ ላይ ስልጣን ስለሌላቸው ምንም ነገር ሊያደርጉን አይችሉም ማለት ነውና እስኪ እንግዲህ ፈጣሪ ይርዳ። አንቺም በጣም ነው ማመሰገነው አክብረሽኝ፣ ይሄን ጉዳይ ተከታተለው ብለሽ ስለነገርሽኝ በጣም አመሰግናለሁ። እሺ፣ በጣም ቴንክ ዩ ስለሰማኝ በጣም አመሰግናለሁ እና ደራ እንዳትተው ያው እንግዲህ በተቻለኛ አቅም እኔ ነገሩን ቶሎ ለመስራት ሞክራለሁኝ። እንዲህ አይነት ነገሮችን አንዴ ከያሳመ በኋላ የራሴ ክትትል መንገድ አለኝ። በዛ መንገድ እንግዲህ የሚፈጅብኝን ጊዜ አላቅም። ነገሮችን አስተካክዬ ለመስራት ሞክራለሁ። ያው ግዴታ ነው እና በጣም ነው አመሰግነው። እሺ በጣም ቴንኪዩ። በቃ እንግዲህ ሰላም ጊዜ ነው። ዛሬውን አሳይቼ ቤት ይሻለኛል። ካሁን በኋላ እንደዚያን ነገር ላይ ማሰብ ስለማልፈልግ ዛሬውን ቤቱን ማሳይቼ እዛው አንተ እንዳደረገው ብታደርጉ ይሻለኛል። ከአሁን በኋላ ከማንም ጋር ማውራትም ስለማልፈልግ ዛሬውን ላሳየህና እንደሚደረግ የምታደርገውን ነገር ራስን ትንበላሻል። እሺ ካልሽ ደስ ይለኛል። እንግዲህ እኔ ዛሬ አንቺ ላገኝ ብዬ ስለመጣሁኝ ምንም ነገር ብዙ በእግራችን መጣን እኮ። ቤቱን በትክክል አታውቂውም? ምንድን ነው? አዎ ስንተኛ ፎቅ ላይ ነው? ፎቅ ላይ ነገሩ ስለምታሳይ በጣም ሩቅ ነው። እርግጠኛ ነሽ? አልተሳሳትሽም? ከዚህ ሆኜ ላሳይ፣ እዛኛው ፎቅ ይታያለ። እሱ ፎቅ ላይ ወጣ ያው ነይ፣ ቆይ። እንጃ ምን ሆና ነው እዚህ ጋር ስትደርስ እንደዚህ የሚያደርጋትህ ሄደን እና ምን ሆነች ይባላል። አሁን በዚህ ጋር እንዲህ ስትሯሯጥ ማለት ነው። ግራ አልገባችም። እንዴት ይሄ ሌር ነው። ተመልሰን ነገ እንምጣ እንዴ እንጂ ብቻ ነው ያልገባም። እንግዲህ ዛሬ ላድርገው የነበረው ክትትል በእንደዚህ አይነት ሁኔታ ተቋርጦብኛል። ሄጄ ሰዎቹን ላናግር ነበር ያሰብኩት፣ ግን ደግሞ አልሆነም። ማለትም ልትጠቁመኝ የመጣቸው ይሄን ሁላ ታሪክ አጫወተችኝ በኋላ ሶስተኛ ፎቅ ምናምን ብላ ነግራኝ ጥላኝ ሮጣለች። ከዚህ ደግሞ አንድ የተረዳሁት ነገር ቢኖር ያው ነገሩ ምን ያህል ከባድ እንደሆነ ነው የተረዳሁትና ትንሽ ካብዶኛል ቅር ብሎኛል ግን እስኪ ና በሌላ ቀን ብንመለስ አይሻል እና ሁሉም ነገር ዛሬ ካልጨረስኩ አልልም ሶስተኛ ፎቅ ላይ ነው ብላኛለች ከቻልኩኝ ድጋሚ በስልክ አውርቼ ላገኛ ትሞክራለሁኝ ግን ወቅ ነገ እንመለስ ነው አማራጭ የለም ነገ መተን ቼክ እናደርጋለን ይህን ሁላ ሰው ቦታ መተናወን እንደዚህ ጥላኝ መንገድ ላይ ትሄዳለች። ምን ያህል የሚያስፈራ ነገር ቢሆን ነው ነገሩ። አይምሯ ላይ በጣም ከባድ ጠባሳ ጥሎባታል ማለት ነው ተቃለ ነገር